ክፍት ዛሬ እንደዚህ ፈገግ። ሰላም ጤና ይስጥልን፣ ሰላም ብለናል። ገባ ገባ በሉ ገባ ገባ ገባ። ንግስቷና ንጉሱ ማሂ ሰላምታ ያዙልኝ፣ እዚህ ጋር ያዙልኝ። በድንጋይ ሰላም ጤና ይስጥልን። ውድ ና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? አለን፣ እግዚአብሔር ይመስገን። ዛሬ ጨረቃዎቹ ተከስተውልናል በማሂ ቤትና በዳኒ ቤት። ዳኒ እንግዲህ በባለፈው ሀይሚይን በጣም አሽቆጥቆጧት ነበረ በጣም በሚገርም ሁኔታ። ዛሬ ደግሞ በቀሏን ለመመለስ ተመልሳ መታልናለች። ቅማማ ማለት ነው። እና እንግዲህ የሰሞኑን በነበረው ፉካታ ላይ አንዳንድ ነገር ላቸው መጥቻለሁ። ውድ ቤተሰቦቼ ጨረቃዎቹ እንግዲህ እንዲህ ናቸው። ፏ ሲሉ ፏ ነው፣ ሲከፋቸው ክፍት ነው። በቃ ምንም ማድረግ አይቻልም። እንግዲህ እኛም ደግሞ ሲከፋቸው ሀሳብ መስታችን አንተውም። ስለዚህ ሰውም ደግሞ በቃ መናገሩን አይተውም። ስለዚህ ምንም ማድረግ አይቻልም። ያ ማለት አይወዷቸውም ወይ ደግሞ ሌላ ነገር ማለት አይደለም። ሰዎች ያወራሉ ብላለች ሀይሚ። ዛሬ ያወሩ ተያቸው ብሏል ብርኪ። ያወሩ ያወራ አውርቶ አውርቶ ይቀራሉ። ምንሽን ይነኩታል? አንቺን ምንሽን አይነኩት። ዋናው እንኳን ሰላም ሆናችሁ እንጂ እንኳን ሰላም ሆናችሁ መጣችሁ እንጂ። የሰው ወሬ ወሬ ነው። ወሬ ወሬ ነው፣ በቃ ወሬ ሆኖ ይቀራል። ወሬ ወሬ ምንም ሀያ አራት ሰዓት ሰው ሲያወራ ውሎ ቢያድር ምንም መፍትሄ አያመጣም። ዋናው መፍትሄ እናንተ ሰላም መሆናችሁ ብቻ ነው የሚጠበቀው ማለት ነው፣ ውድ ቤት ሰዎቻችን እና ዛሬ እንግዲህ በሚገርም ሁኔታ በሁለት ት ቦታ ሀይሜና ቡርኬን አይተናል። እንዲሁም ሌሎቹ የጀማዎቹንም አይተናል። በጣም ብዙ ቦታ ዞር ዞር ዞር ስል ረመዳን በጣም ደስ የሚል ጊዜ ነው። ዘንድሮ በስምአን በየቤቱ ፈጡር። ኦ ማይ ጋድ! የሀረብ ሀገር ሴቶች የሀረብ ሀገር ልጆች ማለት ነው። የሀረብ ሀገር እንስቶች ኡፍ! እንቁ ናቸው። እነ ሶፊያ፣ ሌሎቻችሁ ብዙ አላችሁ። ኔ ማላቃ ስማችሁን አላቀው፣ ግን ቪዲዮቻችሁን ወድላችሁ ማየላቸው ብዙ የእስልምና እምነት ተከታይ እህቶቻችን አሉ። እውነት እንደ አረቦቹ ነው። በቃ አሰራራቸው ምናምን የቤት ዲዛይናቸው ናቸው፣ በቃ አቀራረባቸው ፏ ብሏል። ኡፍ ክብሩ ይስፋ መድኃኔዓለም። ኢትዮጵያ በቃ እንደዚህ ተለወጣ ማየት በጣም ደስ ይላል። የተለወጠችው በምግብ ማቅረብ ነው ካላችሁኝ ከዚህ ይጀምራል። በቃ ከተርቲብ ከማድረግ ይጀምራል። የአረብ ሀገር ሴት የናቅ ወንድ ማለት ነው ተምበርክ ከራሱ ብታገባት ራሱ ምንም አትቆጭባትም። ድሮ ድሮ እኮ በጣም ነበር የምንሰደበው። አሁንም ምን ሰደባለን፣ ግን አሁን የሚሳደቡት ዝም ብለው በቃ አለ አይደለ ራሳቸውን የማያውቁ ራሳቸው ጭንቅላታቸው የማያስብ ነው እንጂ አሁን። ድሮ ድሮ ውይ የአረብ ሀገር ሴት ማ የጠዘዘች ምን ያለች እንደዛ ነበር የምንባለው። አሁን ግን ክብሩ ይስፋ የአረብ ሀገር ሴት ማለት በጣም ንግስት ናት። በቃ ነገ በብዙ ፈተና አልፋ ብዙ ስቃይ ብዙ ትእግስትን ብዙ መከራን የምትችል ሴት ናት። ልዘንጥ ብትል ባጭሩ ምዘንጥ ሴት ዝቅ ብዬ ልስራ ብትል መስራት የምትችል ሰው ቢረግጣት ነገ በቃ እኔ ረግጠዋለሁ ነገ ወይም ደሞ የረገጠኝን ሰው ቀና ብዬ ላየው እችላለሁ ብላ ጎንበስ ብላ ማለፍ የምትችል ሴት ናት። በዚህ አጋጣሚ የአረብ አገር እህቶች ማለት ነው ሽንጣችሁን ገትራችሁ ምንም ምንም ጎንበስ እንዳትሉ ከአንዳንድ እንደዚህ የሆነ ዝም ብሎ ሩዝ ሽንት ቤት አጣቢ ምናምን የሚላችሁን የሚላችሁን ዲያስፖራ ወይም ደግሞ ኖርማል በቃ ማንም ቢላቸው ምንም እንዳይመስላቸው፣ ኮራ ጀነን፣ በቃ አላ አደለም። ልክ ለስኬት እንደወጣ መርሳት የለብንም ማለት ነው። ይሄን እንብላችሁ እንግዲህ ያው ካየሁት ነገር ነው። ሶፊያን እንግዲህ አጣቃታላችሁ። ሶፊያ ሌሎችም ሰዎች አሉ። ማሄ እንኳን ያው ሀገሯ ላይ አይነት ግን ደግሞ ቢሆንም እናቷ ልጅ ስደት ሀገር ከእናቷ ብዙ ኮርት ኮርስ ትወስዳለች። እንደውም ጓደኛም ይኖሯታል በእርግጠኝነት ማለት ነው። ከምትሏቸው ጓደኞቿን አይተናል። እና ሶ ብቻ ደስ ይላል። በጣም ደስ የሚል ቆይታ ነበረ ፈጢር በሶፊያ ጋር የሚያየሁት በነ ማሄና ሀሰን ጋም ዛሬ ያየሁት በጣም የሚገርም ነበር። እንደውም ማሄኔ ሀሰን፣ እንዲሁም ብሩኬ እንደውም ብዙ ነገር እንዴት ያሁሉ ሁሉ ጸባ አሳልፈው ዛሬ ላይ እንዴት አይታረቁም? እንዴት በቃ ተኮራርፈው ምናምን ብለን በጣም ብዙ ሀሳብ ይዞን ነበር። ያው እንግዲህ ከካሜራ ጀርባ ከካሜራ ጀርባ ነው። እኛ ካሜራ ላይ ያለውን ነው ማውራት የምንችለው። ከዛ በኋላ ደግሞ እያንዳንዱ ነገር ሲመጣልን እውነቱን ይዘን ደግሞ ወደ እናንተ ይዘን ከች እንላለን ማለት ነው። ዛሬ እንግዲህ በዚህ መልኩ ውለድ ክበድ ተባብሎ መለያየታቸው በጣም ደስ ብሎኛል፣ በሚገርማቸው ሁኔታ ማለት ነው። እና እዚህ ጋር ምንድናቸው ነው እንግዲህ የጨረቃ ፋሚሊዎች እንደዚህ ስትጠቃቀፉ ደስ ይለናል፣ ግን ደግሞ ነገ ጠዋት መታችሁ የሆነ ነገር ስትሉ ይከፋናል። ከፍቶን ደግሞ ስንናገር ለምን ተናገራችሁ ምን እንባላለን መባሉ አይቆጨንም። ግን ደግሞ በቃ የሆነ በቃ እንጃ ማለት ሁል ጊዜ አሁን አንዳንዴ የምረዳው ነገርም እንደሆነ ታውቃላችሁ። እኔ አሁን ለብሩኬ የምነግረው ነገር አለ ዛሬ በቃ ከሀይሜ ጋር በምንም በምንም ነገር ልትጣላ ትችላለ ብሩኬ ማለት ነው። መቼም ተለያይታችሁ አትለያዩም፣ ይሄ የታወቀ ነው። ይህን ታውቀዋለህ፣ ልብህ ያውቀዋል። ተመልካችም ያውቃል፣ አንተም ታውቃለህ፣ እኛም እኔ አውቃለሁ። እኔ አሁን ብሩኬና ሀይሚ በህይወት እስካሉ ድረስ መቼም አይለያዩም፣ ይሄንን አውቃለሁ። ግን አንዳንድ ነገሮች ሲመጡ ክፍተቱን ብቻ ነው እኔ የምፈራው። ያ ክፍተት ብቻ እንዳይመጣ እሱን ብቻ ነው የምፈራው እንጂ እኔ ሌላ ነገር በምንም በፍጹም በምንም ነገር አልፈራም። የእምሬ ነው የምላቸው። እና ምን ልፈልጌ ነው አሁን ብሩኬ ሀይሚ ልታናድድ ትችላለች። በቃ ካሜራ ፊት በቃ ስቀሸኛት፣ እንደዛ ነው የሚሻለው። ምክንያቱም ለምን ሁልጊዜ እሷ እንዳጠፋች ሆና ከዛ ለሱ አስተያየት ስንሰጥ ብዙ ሰው ደስ እያለው አይደለም፣ ብዙ ሰው እየከፋው ነው አይኖ እኛ አስተያየት የምንሰጠው እሷ በመጣቸው ርዕስ ትክክል ልንሆን እንችላለን። ግን ደግሞ እሷን የሚወዷትን ሰዎች እኛ ለእሱ አስተያየት ስንሰጥ እንደ መጥፎ ነገር ነው እያዩት ያሉት፣ እንደ መጥፎ ነው የሚያዩት ሰው። ስለዚህ ለእኛም ልቆደን ስም ታረዳለን። ብሩኬ እኛ እንኳ አንተን ተረተንህ መፍትሄ እንዲመጣ እንዳትራራቁ በሚለው ነው እኛ የምንናገረው እንጂ ሀይሚና ብሩኬ እኮ አንድ እጅ እንደሆኑ ይሄን እናውቃለን እኮ። ብሩክ ዛሬ ስላኮረፈ ሀይሚን እኛ ስለተናገረ ነገ ምንም አይነት ለውጥ በመካከላቸው እንደማይመጣ እናውቃለን። የጸብ አይነት ምክንያት ማለት ነው። ምክንያቱም ዞሮ ዞሮ መገናኘታቸው አይቀርም። እኔ እንደዛ ብዬ ነው የምሰራው። ግን ዛሬ ላይ ያለው ነገር ይሄ ትክክል አለም። ነገ ጠዋት ትገናኛላችሁ። እንደዛ ነው እኔ የምሰራው። ብዙ ጊዜ የምታቆ ታቆኛላችሁ። ግን ደግሞ ይህንን ብዬ ደስ የማይላችሁ ልጆች አሉ። ሶ እኔ ለብሩክ ዛሬ የማስተላልፈው ነገር ምንድን ነው? የፈለገ ነገር ሀይሜት ስትበድልህ አኩርፈህ ወይም ደግሞ ተኩስ አትረህ ተበድለህ በቃ ትምጣ ይቅር፣ ቪዲዮ አትስሩ እንደዛ ማለት ነው። አለቀ። ከዛሬ በኋላ እኔ ለብሩኬ እንደዚህ አይነት መልክቴን ነው የማስተላልፈው። ምክንያቱም በቃ በጣም ተበድሎ ተስፋ ቆርጦ ምናምን ያልሆነ ውሳኔ እንዳይወስን እያልኩ እኔ በጣም ፈራለሁ። ለምን ከፊቱ ላይ የማየው ነገር ማለት ነው ገባችሁ እዚህ ጋር አስተያየት የምንሰጠው ያ ነገር እንዳይፈጠር የሆነ ነገር እንዳይፈጠር ሀይሚን ነው አስተያየት የምንሰጣት። አስተያየት ስንሰጣት ግን ጠልተናት አደለም። ብዙ ኦዲየንሶቿ እሷን የሚወዷት የሚያከብሯት ደግሞ የጠላናትና እሷን የምናስጠኩራት እየመሰላቸው ስለሆነ ስለዚህ ትወዳት አለ ታፈቅራት አለ አደለ፣ ካሜራ መኖሩን ካወቅ የፈለገ ነገር ብትናደድ እንኳን እዛ ካሜራ ላይ በቃ በደስታ ወይም ደግሞ ደስ ባይልህ እንኳን በቃ ይሆናል አደለ። በጣም በቃ ፊትን ሳዘፈዝፍ በቃ አላልል ኖርማል አድርገህ ማለፍ አለብህ። ለእኛ ኦዲንሶች ስትል ማለት ነው። ለኦዲንሶችም ለሚስተም ክብር ስትል እንደዛ ማረግ አለብህ ብሩክ ማለት ነው። ለዛሬ መልክቴ ለብሩክ ይሄ ነው መልክቴ። ምክንያቱም በቃ ተበዳይ ነህ፣ በደልክን ታውቃለህ፣ ይሄ ነገር ደግሞ እንደሚያልፍ ታውቃለህ። ሶ ሚዲያው ላይ በቃ ፊት ግን በዛ መልኩ ጥለህ መምጣት የለብህም። አታሳዝነን፣ በቃ አታሳዝነን። እኛ ደግሞ ከሀይም በልጠን አዝነንለት ነው ምናምን አይደለም። እንደዛ አይደለም። ያው ተከታይ እስከሆነን ድረስ ተከታይ ሆነን ያየነውን ነገር ነው የምንናገረው እንጂ እዚህ ጋ ሃይም ያታሳዝን ማለት አይደለም። ሃይም እኮ በጣም ትኮሳተራለች። በጣም ነው ፊቷ ነው የምትጥለው። በጣም ከምላችሁ በላይ ማለት ነው። ግን በቃ በመጀመሪያ እሷ ናት የምትመጣው። ሁልጊዜም የሆነ ነገር ሲፈጠር፣ እንደዚህ እንደዚህ ሆኛል እንዴ? ነው ልሆን ነው የምትለው። ከዛ ነን እኛ ደግሞ ባይሆን ነው የምንለው። ባይሆን ነው ክርክራችን እና ባይሆን ብላችሁ ለምን ትከራከራላችሁ? ነው የኦዲየንሱም አሁን ችግር ማለት ነው። ሶ እኛ ደግሞ እኔ ሃይምን ጠላት ሳይሆን እንደዛ የምላት ባይሆን የምለው ነገር በቃ መፍትሄ ይመጣል፣ ርቀሻት ይጂ እንደዛ የሚለው ነገር ነው። ግን ደግሞ ዛሬ እሷም ያደረገችው ነገር ትናንትና ሻንጣው በተደረገው ነገር ያው እንዲታረቀ ነው። ጎበዝ፣ ይሄ የሴት ምርጥ ብልህነት ነው። ግን እኛ የምናውቀው ስትነግረን ነው እንደዚህ ስትነግረን ተረተናታል። ግን እንዲልታረግ ነው ብለን ማውራት ደግሞ ይከብዳል። ገባችሁ? ሶ መቼም ጥላው ሄዳ መቼም ርቃ እንደማትርቅ ከሀይሜ ከብሩኬ እናውቃለን። ግን ደግሞ አንተም ደግሞ የዚህን ያክል እንደምትዋደዱ እያወቅህ በቃ ከአንድ ሰዓት በኋላ ኩርፊያ ምንም አይረግም። ሲጀመር ኩርፊያ ባይኖር ደስ ይላል። ሲሆን ደግሞ ምንም አላስችልም ካለህ አንድ ሰዓት በላይ በቂ ነው። ሀያ አራት ሰዓት አስፈላጊ ነው ብዬ ላስብ። ምክንያቱም ልጅቷ ማን አላት? ማንም የላትም በዙሪያዋ አንተና ያላት። ችግሯንም ድብርቷንም ሁሉ ነገሯን ከአንተ ጋር ሆና ነው መወጣት የምትችለው። ስለዚህ ይጨንቃታል አይጨንቃትም ማለት አይቻልም። እና እኔ አሁን ለብሩክ የምነግረው ነገር ቢኖር በቃ ከካሜራ ጀርባ ሰላም ስትሆኑ ወደ ቪዲዮ ላይ ነው ወይም ደግሞ እንዲህም ሆናችሁ ደግሞ ከመጣችሁ በቃ ደስተኛ ሁን። በቃ ደስተኛ ባትሆን ደስተኛ ሁን ለኦዲዬንሱ ስትል ደስተኛ ሁን ለምን ሀይሚ እንዳትሰደብብህ ሀይሚን እንዳይናገሯት። እኔ እግዚአብሔር ይመስገን እኔ በቪዲዮ ላይ ነው እንጂ ሀሳብ የምሰጠው እኔ ሰድቤያት አላውቅም። ይቅር የበላይ ፈጣሪ እግዚአብሔርን ተሰድቤያታለች ነው የሚለኝ ሰው ግን እኔ ግን ተሳድቤ አላውቅም። ግን የሚሆነውን ነገር ሁለቱን የሚያገናኛቸው የሚያቀራርባቸው ነገር እናገራለሁ እና አሁንም ቢሆን ሁልጊዜም በቃ የሆነ ነገር ሲፈጠር በብሩክ ቤት ነው ሃይሚ መታሳብ መሰጠን፣ ከዛ በኋላ እየረዘመ ይሄዳል። አሁን ግን ባጭሩ ተቋረጠ፣ እግዚአብሔር ይመስገን። ግን ካሁን በኋላ የሆነ ነገር ቢፈጠር ብሩክ፣ እንደነገርንህ በቃ ቢከፋህ እንኳን ኦዲየንሶቹ ፊት ካሜራ ካለ ደስተኛ ሁን፣ በቃ አለቀ። እንደዛ ይሻላል። እኔ ይሄ መፍትሄ ነው የምመርጠው፣ ምክንያቱም ሰው ከመናገር ወደ ኋላ አይልም። ይሄ የታወቀ ነው እና እንዳያችሁት እንግዲህ ተሰምቷታል። ሀይሚ ሰዎች ያወራሉ እያለች ነው፣ እሱ ደግሞ እያወሩ እያለ ነው እና እንግዲህ ደግሞ ያው እናንተ ዋናው አንድነታቸው ጥንካሬያቸው ነው። እንግዲህ ሁዬን ራሱ በቀሚሱ ተጣልታላለች ምናምን ብዙ ነገር ስትሉ ነበረ። በቃ ብቻ በጣም ከበር ከበር ነገሮችን እየተወረወሩ ነበረ። አሁን በዚች በአንድ ዋጸም ማለት ነው። እኔ ደግሞ ትናንት ቡታጅራ ሄዳለች ላልኩት ያልኩት ደግሞ በጣም ቆርቆሯችሁ ነበረ። ጠፋች ጠፋች ሲሉ ነ ጠፋይ ጠፋይ ሲሉ ቢሆን ቢሆን እናቷ አዲስ አበባ ስለመጣች ጋሽዬ ጋ ልቴት ትችላለች ይችላል ሰው ነው የነገረኝ ነው ያልኳቸው፣ እንጂ እኔ እኮ ስትሄድ አይቻታለሁ፣ አሳፍሪያታለሁ አላልኩም። እንደ ቤተሰብ ቡታጅራ ልቴት ትችላለች ሄዳለች የሚሉ ወሬ ሰምቻለሁ፣ ግን አላየሁም አላመንኩበትም ነው ያልኩት። ቪዲዮዬን ስሙት ከፈልጋችሁ እምታወራው ነው ተቀማላ አላላችሁም? እነዛ ጠፍታለች ሀይሚ እንዲሆናለች የሚሉት እነሱ ናቸው። ትክክል ለእናንተ እነሱ ናቸው ትክክል እኔ ግን ግምት ነው ያወራሁት። ምክንያቱም የነገሩኝ ነግረውኝ ነው ነው ያልኩት እንጂ እኔ አይቻታለሁ፣ ሄዳለች አላልኩም። ቤተሰብ፣ ለማንኛውም ያም ሆነ ይህ ሀይሜ ሲስተሟን ነግራችኋለች። ሻንጣውን ያመጣችው ቡርኪያ አኩርፏት ነበር እንድታረቃት ነው። ደስ የሚል ብልሃት ነው። ሴት ብልሃተኛ ናት የሚባለው ለዚህ ነው። ቤተሰብ ገባችሁ አደለ? ሴት ብልሃተኛ ናት የሚባለው ለዚህ ነው። ስለዚህ ቡራችን ምንም ቢሆን ምን ካሁን በኋላ አኩርፈህ አትምጣ አይ ኖ ልትጣሉ ትችላላችሁ። ማግባባ ነገር ሊኖር ይችላል። ከቻላችሁ ከኋላ መፍታት፣ ካልቻላችሁ ደግሞ በቃ ካሜራው ላይ በቃ አስመሳይ መስለህ ደስተኛ ማምሰል አለበት። እኔ እንደዛ ብዬ ነው የማስበው ውድ ቤተሰቦቼ ማለት ነው። እና ዛሬ በሚገርም ሁኔታ እንግዲህ በሀሰንና በማሂ ቤት እንደዚህ አይነት ነገር ተፈጥሯል። ለቀጣይ ዓመት ወልዳችሁ ክበዱ ተብሎ ኤፍሬም እንግዲህ እኔ ዳይፐር ገዛለሁ እያለ ነው። ኧረ ፈጣሪ እድሜና ጤናውን ይስጣችሁ፣ ትጋገዛላችሁ። ይህ ፍቅራችሁ ነበር የናፈቀን። ደስ የሚል ቆይታ ነበረ። ዛሬ እንግዲህ ሞቤም ሬምም ሁሉም እንግዲህ ሞቤና ሀይሚ ለረጅም ጊዜ ነበር የተለያዩት። ብሩኬም ለረጅም ጊዜ ተለያይቶ ነበር ብለን የምናስበው ይህ አንድነታቸው የናፍቀን ነበረ። ግን አንዳንድ ጊዜ በመካከላቸው ምንም አይነት ክፍተት ከሌለ አንዳንድ ጊዜ እንደዚህ በቃ በሳምንት አንድ ጊዜ እንኳን ጀማ ፈጥራችሁ አንድ ቪዲዮ ብትሰሩ በጣም የተሻለ ነው። እንደውም በቃ እናንተ ስለማሰሙ ነው እንጂ የጀማው ቤተሰብ ብላችሁ ራሱ ቻናል መክፈት ትችሉ ነበር። ዝም ብላችሁ ነው እንጂ እናንተ፣ ስቀልድ ነው። ለማንኛውም ማለት ነው እንደዚህ ሆናችሁ ስላዩዋችሁ ደስ ብሎኛል፣ የጨረቃ ፋሚሊ ቤተሰብ። እዚህ ጋር ደግሞ እንግዲህ ጀግኒቷ ጀግናዋ ሶፊያ ሶፊያ አብደላ አብደላ የሚባል ልጅ እዚህ አውቃለሁኝና በጣም ትህትና ያለው ልጅ የሴትዮዋ ልጅ ማለት ነው። በጣም ትህትና ያለው ከዳማ የሚያስብ በቃ በጣም እቃ ስንሸከም እንዳትሸከሙ ብሎ ሽክም ብሎ ያስገባልን ነበር አላይን እያለው እና በቃ ትዝ ይለኛል። ሶፊያ አብደላ ሲባል እርሶ ትዝ ይለኛል ማለት ነው እና በጣም ጎበዝ ልጅ ነበር። ቆንጆ ልጅ ነው፣ ግን ከዳማ ምንም አይነት ነገር እንዲሸከም አይፈልግም። በጣም በቃ ግርም የሚለይ ልጅ ነው። የፈለገ ነገር ቢሆን ማለት ነው እና በጣም ነበር ደስ የሚለኝ። ይሄን ነገሩን ወድለት ነበር በጣም ማለት ነው። እና ሶፊ የምልላት ነው ዛሬ እንግዲህ የሐረብ ሀገሯ ምርጧ እህቴ ጀግና በጣም ነው የምወዳት፣ በዚህ አጋጣሚ ማለት ነው መቶ ሰላሳ ሰባት ሺህ ገብታለች ዛሬ። እንግዲህ እነ ዳኒ እነ ጽጌ እነ ሩታ እንግዲህ አብርሃም አዲስ አበባ ሄዶ እሱ ግሩፕ ፈጥሮ እንግዲህ ከነ ዊ ሩታን ሰሞኑን ይዟት ኢሳቅ ከነ ኢሳቅ ጋር በመሆን እንግዲህ የራሳቸው ግሩፕ ፈጥረው እነሱ የራሳቸውን ስራ እየሰሩ ነው። ሰሞኑን እንግዲህ ሽር ጉድ ነው። አሁን ዛሬ 27 ነው፣ 26 ሰርጉ በሰላሳ ነው። ሰርጉ ሳይሆን የቀለበት ፎቶ ምናምን ሾፕ የሚደረገው ዱባይ ላይ አይደለ። ሽር ጉድ እያላችሁ እንግዲህ መጠበቅ ነው ያለባችሁ ቤተሰቦች። በዚህ መልኩ ሶፊያ ቤት እንግዲህ ፏፍሽ ብለው ይሄ ሁሉ በዓል ተከብሯል። በጣም ደስ ይላል። በዚህ አጋጣሚ የአረብ ሀገሯ ሴት የሰራችው ምግብ ይሄንን ይመስላል። ሌላው ደግሞ ኢሳቅና ሶፊያ ለማጣበስ እየሞከራችሁ ነው። ወይኔ አጣብሷቸው በማርያም ግን ኢሳቅ ብቻውን አይመስለኝም። ቤተሰብ አደል እንዴ? እና ብቻ ደስ የሚል ቆይታ ነበረ። ብቻ በየቤቱ ያለ የፈጡር ጊዜ በጣም አሪፍ ጊዜ ነበረ። ውድ ቤተሰቦቻችን ለሁላችንም ሀገራችንን ሰላም ያደርግልን፣ ቤተሰቦቻችንም ሰላሙን ያወርድልን። አመሰግናለሁ ስለ ሁሉም ነገር ግብሩ ይስፋ ለመናን ያለም ጨረቃ ፋሚሊን ስላየናቸው ማለት ነው።